በስማ ወልዶ መንፈስ ቅዱስ አዱ አምላክ አሚን አንድ አምላክ በሚሆን በአፖል በመንፈስ ቅዱስ ስም ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተክርስቲያን መሪውጥ በተባለ ሀገር የከበረችበት ዕለት ነው። ቅዱስ ሚናስ ከእናቱ ካውፎሚያ ከአባቱ ካውዶሲዮስ ልዩ ስሙ ኒቆስ ሻቲ በተባለ መንደር በ276 ዓ ም ተወደደ። እናቱ አፎሚያ ልጅ መውለድ ባለመቻሏ ታዘንና ትጨነቅ ነበር ወደ ቤተ ክርስቲያን ስትሄድም እናቶች ልጆቻቸውን ሲያቆርቡ ስታይ በማልቀስ ፈጣሪዋን ልጅ እንዲሰጣት ትለምን ነበር። እግዚአብሔርም የልመናዋን ቃል ሰምቶ ወንድ ልጅ ሰጣት። ከዚህ አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበረ። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ሥጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኞች በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተቀምጦ ወዲያው ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህ በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸውም ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱም ግን አላወቁም። በዚያ ውሃና በአፈሩ በሽተኞች እንደሚያድን የዚያ የበግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሡም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት፣ እርሱም በጎቹን እንዳዳናቸው አዳናት። እሷን በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች፣ ፈለገች። ከዚህ በኋላ ቅዱስ ሚናስ በህልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጭ ዘንድ እግዚአብሔር አዞሻል አላት። ከእንቅልፋም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች፣ የከበረ ስጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያን ሰራችለት። ንጉሱም በዚያ ቦታ ከተማ እንዲሰሩ መኳንንትና ሹማምንቶችን አዘዛቸው። ታላቅ ከተማም ተሰራች፣ ስሟንም መሪውጥ ተባለች። እግዚአብሔርም ከቅዱስ ሚናስ ስጋ ቁጥር የሌላቸው ድንቆችና ተአምራት ተገለጠ። ሊቀ ጳጳሱም ኤጲስቆጶሳቱም ጋር መጥቶ በቤተ ክርስቲያኒቱ በዛሬዋ አዳት አከበራት። በዚያችን ቦታ የሚሰሩ የደንቆሮችና ተአምሮች ወሬ በቦታ ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን። በረከቱ ከእኛ ጋር ትኑ ለዘላለሙ አሜን። አቴድንግል